ታዋቂ የሰንኮፍ ዓለም አቀፍ ትምህርት ቤት ለሶስተኛ ጊዜ በአዋሳ ከተማ የ5 ኪሎ ሜትር የጎዳና ሩጫ አካሄደም። በጎዳና ሩጫው ላይ በርካታ ወላጆችና ተማሪዎች እንደተሳተፉ የተጠቆመ ሲሆን በተማሪና በወላጆች መካከል ያለው ትስስር እንደሚያጠናክር ነው የተጠቆመው። የዕለቱ የክብር እንግዳ የሆኑት የሲዳማ ክልል ባህልና ቱሪዝም ስፖርት ቢሮ ኃላፊ አቶ ጃጎ አገኘውና የሐዋሳ ከተማ ባህልና ቱሪዝም ስፖርት ቢሮ ኃላፊ ወይዘሮ መቅደስ ሁሪሶ እንደተናገሩት የስፖርት ቱሪዝሙን ለማሳደግ ውድድሩ አይነተኛ ሚናው ከፍተኛ እንደሆነ ተጠቁሟል። በ21ኛው ክፍለ ዘመን የስፖርት ቱሪዝሙ ኢኮኖሚን በማነቃቃት ማህበራዊ መስተጋብሮችን በማጠናከር ህዝብ ለህዝብ ያለውንም ግንኙነት በማጠናከር ትልቅ ፋይዳ እንዳለው ይታወቃል። ልጆች ደግሞ በዚህ እድሜያቸው ሆነው እርስ በራሳቸው ከወላጆች ጋር ያላቸውን ግንኙነት ለማጠናከርም ትልቅ መድረክ ሆኖ ያገለግላል ብዬ አስባለሁ። ይህ ደግሞ እንዲቀጥል ቢሮም የበኩሉን ድርሻ መወጣት እንደሚችል በዚህ አጋጣሚ ላረጋግጥላችሁ እፈልጋለሁ። ሰንኮፋ ኢንተርናሽናል ትምህርት ቤት ያው ለሶስተኛ ጊዜ እንደዚህ አይነት ሰፋፊ ሩጫዎችን እያዘጋጀ ይገኛል። ያው ከእኛ ጋር በመተባበር ነው ከተማዋ ያው የስፖርት ቱሪዝሙን ከፍ ለማድረግ የተለያዩ ኩነቶችን ያው ታስተናግዳለች። ይሄኛው ደግሞ እንደ አንድ እንደ ትልቅ እንደ አንድ ኩነት በየአመቱ የሚደረግ እንደመሆኑ መጠን ወላጆች በብዛት ተማሪዎች በብዛት የሚገኙበት ሩጫ እንደመሆኑ መጠን ለከተማችን የስፖርቱን ቱሪዝም ከፍ ለማድረግ ትልቅ ሚና አለው። የሐዋሳ ከተማ ትምህርት መምሪያ ኃላፊ ዶክተር ብራኑ ደሳለኝ በበኩላቸው ትምህርት ሚኒስቴር በ2017 በስፖርቱ ዘርፍ የተለያዩ እቅዶችን መስራታቸውን ጠቁመው በቀጣይ ስፖርቱን ለማስቀጠል እንደ ቢሮ እየተሰራ እንደሆነ ገልጸዋል። ከትምህርት ሚኒስቴር ጀምሮ በ2017 የተያዘው ምንድነው ነው በስፖርት የተገነባ የትምህርት ማህበረሰብ በመፍጠር የትምህርትን ጥራት እናረጋግጣለን በሚል መሪ ቃል ነው በዘንድሮ አመት ስፖርታዊ እንቅስቃሴዎች የተከናወኑ ያለፉት እና ለኛ አንድ ተግባር ነው። በየትምህርት ቤቱ አሁን እ ሁለት ክበባትን ያቀፈ ነው። አንደኛ የስፖርት ክበብ አለ፣ ሌላኛው ደግሞ የበጎ አድራጎት ክበብ አለ እና ትምህርት ቤቶች ከመደበኛ መማር ማስተማር ስራ በተጨማሪ በዚህ ኤክስትራ ካሪኩላር ኮካሪኩላር በሆኑ አክቲቪቲዎች ተግባራት ላይ እንዲሳተፉ ነው የምንፈልገው። እነዛ ተግባራትም እንዲጠናከሩ ነው የምንፈልገውና ለኛ አንዱ ስራችን ነው። የሰንኮፍ አለም አቀፍ ትምህርት ቤት ማኔጂንግ ዳይሬክተር አቶ ተኮላ ቸሩ በበኩላቸው የጎዳና ላይ ሩጫው በየአመቱ ለሶስተኛ ጊዜ መደረጉን አስታውሰው በሩጫው ውስጥ አራት አላማዎች እንደተካተቱበት ተናግረዋል። ዋና አላማውም የመጀመሪያና ታርጌት አርገ የተነሳ ነው ከሚገኘው ገቢ የአረጋውያንን ቤት መጠገንና ማደስ ነው። ከዚሁ ጋር አያይዘን ወላጆች ከልጆቻቸው ጋር ጊዜ እንዲኖራቸው የማድረግ ወላጆች ለልጆች ጊዜ እንዲሰጡ ማድረግና የአብሮነት ጊዜ መስጠት። ሶስተኛው ደግሞ ከተማችን የሰላምና የፍቅር ከተማ እንደሆነች መጠን የሰላምና የመተሳሰብ እንደሆነች በሰላም ሰው ሮጦ ተዝናንቶ ሊገባባት እንደሚችል የሚያሳይና በአራተኛ ደረጃ ደግሞ እንደ ቱሪስት መስህብነት ማህበረሰቡ ከወጣ ይዝናናል፣ ከማህበረሰቡ ጋር ይገናኛል፣ በሆቴሎች ብዙ መዝናኛ ፕሮግራሞች ስለሚኖር ከተማው የገቢ ምንጭም ነው የሚል ነገር ታሳቢ አድርገን በየአመቱ የምናዘጋጀው ፕሮግራም ነው። በእለቱ የተገኙ ተሳታፊ ወላጆች በበኩላቸው ተማሪዎችና እንዲሁም ወላጆች አንድነታቸውን ለማጠናከር የጎዳና ሩጫው ዘርፈ ብዙ ጥቅም እንዳለው ተናግረዋል። ወላጅ ለወላጅ ትውውቅ አግኝቷል። አሁን ጥሩ አጋጣሚ ነው ያገኘው። አሁን ሳንኮፋ ትምህርት ቤት በርካታ ቅርንጫፎች አሉት። እዚህ ከተማ ውስጥና ከሁሉም ትምህርት ቤት የመጡ ወላጆች ልጆቻቸውንም ይዞ ስለመጡ እርስ በርስ የመተዋወቅ እድል፣ ህጻናቱ ጓደኞቻቸውን የማግኘት እድል በሁኔታው የመደሰት አይነት ነገሮች ናቸው ያሉት። ለስፖርት ያላቸውንም ፍላጎት ያሳድጋል ለህጻናቶች። ስለዚህ ወደ ፍቅር ህጻናትን ወደ መግባባት እንዲለምዱ ከሰዎች ጋር አብሮ መኖርን እንዲለምዱ በአጠቃላይ ማብራቢ እንትናቸውን ሊያሳድግላቸው ይችላል እና በእድሜያቸው በዚህ ሁኔታ ካደጉ ከወላጆች ጋርም ከልጆች ጋርም አንድ ላይ እንዲህ አይነት ስፖርታዊ እንቅስቃሴ ያደርጉ ካደጉ ለነሱም ጥሩ እንትን ይዞ ለማደጉ ይደል በጣም ጥሩ ነውና እንዲህ አይነት ነገር መስፋፋት ነው ያለበት። ትምህርት ቤት እንደምናውቀው ሁላችንም የሁላችንም የኢትዮጵያ ምሳሌ ሆኖ ነው የሚያገለግለውና ሁላችንም እዚያውን የብሄር የሃይማኖት ልዩነት ሳይኖር አንድነት ላይ ነው እየሮጥን ያለ ነው። እዚህ ጋር ኢትዮጵያን እያየን ነው ያለ ነው። ልጆቻችን ውስጥ ኢትዮጵያ እያየን ነው ያለ ነው። የነገ እድገታችንም ልጆቻችን እያሳየን እንድሳካ ልጆቻችን ምኞታችንም ጭምር እያሳየን ነው ያለ ነውና፣ ጥሩ ጊዜ ጥሩ ሁኔታ ነው እያየንና እያሳለፍን ያለ ነው። በሩጫ መርሃ ግብሩ ላይ በደረጃ ለገቡ ተወዳዳሪዎችም የገንዘብ ሽልማት ተበርክቶላቸዋል።